ሰላም ሰላም ሰላማችሁ ይብዛ፣ ክርስቶስ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር መስገን ደህና ነኝ። ዛሬ ደግሞ ውበታችንና ጌጣችን የሆነውን ጸጉራችንን ውበት እንዴት መከላከል እንደምንችል፣ እንዴት መጠበቅ እንደምንችል ልነግራችሁ እፈልጋለሁ። ይህን ቪዲዮ አይታችሁ ሸር፣ ላይክ፣ ሰብስክራይብ ማድረጉን እንዳዘነጉ ስል አሳስባለሁ ጠይቃለሁ፣ ማለት ነው። እንግዲህ ላሽ የሚባለው ሰዎችን አለእድሜያቸው አሮጌ ሸማግሌ አስመስሎ የሚያሳይና መላጣ የሚያደርገውን ላሽ የተባለውን በሽታ መፍትሄውን እነግራቸዋለሁ ማለት ነው። ስለዚህ በአካባቢያችን ካሉ እጽዋት ብቻ በመጠቀም እንዴት ራሳችንን ትሪት ማድረግ እንደምንችል ላሳስባችሁ እፈልጋለሁ ማለት ነው። ይህም ሲሆን እጽዋት እንግዲህ እግዚአብሔር ፍጥረታትን ሲፈጥር ማለት ነው፣ በለተሰሉ ሲፈጥራቸው እጽዋቶችን ለምግበ ስጋ ለምግበ ነፍስ ብሎ ፈጥሯቸዋል ማለት ነው። እኛም እንግዲህ ለምግበ ስጋና ለፈውስ ለስጋ ቁስል ለደዌ መፈወሻ የሚሆኑትን እጽዋቶችን ልነግራችሁ ይፈልጋለሁ ማለት ነው። ይህንም በመልካምነት እንድትጠቀሙት መልእክቴ ነው። ወደ መፍትሄው ስንሄድ የአመድማዶ ቅጠል፣ የፌጦ ቅጠል፣ እነዚህን እጽዋቶች የአመድማዶ ቅጠል አድርቆ በመፍጨት በትንሿ ማንኪያ አንድ በመለካት የፌጦ ፍሬም እንዲሁ ደቁሰው በትንሿ ማንኪያ ለክተው አንድ በመለካት ቀላቅለው በንጹህ የጸጉር ቅቤ በመለወስ በተከታታይ ለዘጠኝ ቀናት ያህል ወይም ለአስር ቀናት ያህል በላሽ የተጠቀው ቆዳ ክፍል መቀባት ነው። ይህን ድርጊት ለዘጠኝ ቀን ያክል ደጋግመን የምንጠቀመው መልካም ነው። ሌላው ማሳሰቢያ ለስምንት ሰዓት ያህል እየቆዩ በሳሙና በደንብ መታጠብ ግድ ነው ማለት ነው። ስለዚህ ይህንን መልእክቴ ነውና በደንብ በጥንቃቄ ተጠቅማችሁ እንድታመሰግኝ ይፈልጋለሁ። ፀሐይ አይወድም፣ ጥላ ላይ ይሁኑ፣ አሊያም ኮፍያ ማድረግን መሳይ አድርገው ሻሽ መሸፈኛ ነገር አድርገው ይዋሉ ማለት ነው። ከዚያ በኋላ ከአስር ቀን ከአስራ አንድ ቀን በኋላ ጸጉራችሁ ሙሉ በሙሉ በቅሎ ወጣትነታችሁ የሚመለስላችሁ ይሆናል ማለት ነው። ይሄንን ሳደርግ መልእክት ስልክላችሁ እንግዲህ በቅንነት ነውና፣ እናንተ ደግሞ ሼር ላይክ፣ ሰብስክራይብ ማድረጉ እንዳዘነጉ ስል መልእክት ነው ማለት ነው። መልካም የሙከራ ጊዜ እላለሁ። ተጠቅማችሁ እንድታመሰግኑኝ ከልቤ እጠይቃለሁ።